ጥያቄ ነበረኝ። ይሰማል? እሺ ከዚህ በፊት አንተ ለክርስቲያኖችም ሙስሊም ምን ማለት ነው እንደሆነ ስታስረዳ ነበር እና ሙስሊም ማለት እንደውም ባይብል አብላይ ከፍተክ ሙስሊም ማለት ለአንድ አምላክ ለአላህ ለእሱ የሚገዛ ነው ብለህ ስታስተምር ነበር። እና ስለዚህ ሙስሊም ማለት ለአንድ አምላክ ለአላህ የሚገዛ ማለት ብቻ ነው። እኔ አሁን አምላክ አንዱና ክርስቲያን ነን፣ ግን አንዱን አምላክ እሱም ያው አላ ነው። ስም አላ ማለት በአረበኛ ስለሆነ ችግር የለውም። ለሱ ነው የሚገዛው እና ስለዚህ ሙስሊም ነኝ። ኦኬ፣ አላ ልጅ እንዳለው ማስረጃው መጽሐፍ ቅዱስ ላይ ነው። አንተ ልጅ የዛሬ ወለድሁ ብሎ በመዝሙረ ዳዊት ላይም ተናግሯል። ኢየሱስ ክርስቶስን ደግሞ የምወደው ልጅ አንተ ነህ፣ በአንተ ደስ ይለኛል ብሎታል ማለት ነው። እኔ እቀበላለሁ አላህ የሚለው ስም አረብ ክርስቲያኖችም አላህ ብለው ነው የሚያምኑት አላህ ማለት አምላክ ማለት ነው እና ስለዚህ እሱ ደግሞ አይደለም እንደ እኔ እንትን የተረዳሁትን ነው የመሰለኝን እንዲሆን ይችላል ተሳስቼ ሊሆን ይችላል ግን አላህ አምላክ ማለት ነው ብዬ ማሳውስ ከዛሬ አይ፣ አይደለም። እኔ አንዱ የኢየሱስ ክርስቶስ አምላክና አባት የሆነው አብ ብቻ ነው አምላክ ብዬ ነው ማምነው። መንፈስ ቅዱስና ወልድ አምላክ ናቸው ብዬ አላምን።

ከዚያ ስምናቱ ሐዋርያቶች ባሉ አመና ነሆ አምነናል ወሽሐድ ቢአንና ሙስሊሞን እኛ ሙስሊሞች መሆናችንንም መስክር መስክራል በእያቸው፣ የሙስሊምነታቸው መስመስከሪያ ቃል የሻሃዳ ቃል ነበር። የአንዱን አምላክ አምላክነት ብቸኛ እንደሆነ ይመሰክራሉ። ለእርሱ ደግሞ መልእክተኛ መልእክተኛና ነቢይ እንደሆነ በሲሁ ይመሰክራሉ። በዚያ ሙስሊምነታቸው ይረጋግጠል። ከታሪክ ፊሀት ዘማን። በዚህም ጊዜ ልክ እንደዚሁ እሺ፣ አንድ ሰው ስልምና ሲቀበል ከአምላክ ዘንድ ምን ያደርግ ምን ያገኛል?

እኔ አሸናፊና ተኛ እንኩኝ አምላክ ነው። እሺ፣ አንድ ሰው ስልምና ሲቀበል ሻወር እንደርስ ታዟል፣ ለሶላት ዝግጁ ሆን ዘንድ። ለዚህ ላመንከው ለመሰከርከው፣ ብቸኛ አንድና እውነት ብቸኛ ለሆነ አምላክ ብቻ ነው ሶላት የምትሰግደው አምልኮ የምትፈጽመው። ከእርሶች ለሌላ አካል ለማንም አትሰግድም አትለምድም። ማን ነው? ወደ እርሱ ብቻ ነው ሁሉ አምልኮ የሚሰራው። አላህ ሲናገር፣ ፈሰሊ ለረቢከ ወንሐር፣ ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገር። ያ ነው ስለ ሶላት አስተጋገድ። ከዚያ በመማር መስገድ ትጀምራለህ ማለት ነው።

ሲላ በቃ ከዚህ በኋላ ስምህሽ ወንድማችን ሙሐመድ ነው። ፎሎ አድርገኝ፣ በውስጥ ስልክ ቁጥር ልክልሃለሁኝ። ስለ ሶላት አሰጋገድ ወይም ደግሞ እስላማዊ ትምህርቶች የምትማርበት ግሩፕ የምትገባበት ሙስሊም ጓደኞች ታገኛለህ። በአቅራቢያው አካባቢ የለም፣ በእኔ አካባቢ ቀጠር ላይ ነኝ በቃ። ፎሎ አድርጌ ያለሁኝ ስልክህን አስገንብለልኝ። የምትማርበት ክሩክ አስገባሀለሁ፣ ይሻላል። እሺ፣ እሺ። ቀጥል ሚኪያስ። አለህ? አለሁኝ። እሱ እንዴት ነህ? ደህና አልሐምዱሊላሂ። እሺ፣ በመጀመሪያ በጣም አድናቂ ነኝ። ያው ስሜ ሚኪያስ ቢሆንም ያው በመሀል ያደኩ ሰው ልጅ ነኝ እና እስልምናን ከተቀበልኩ ቆይቻ ባለቤቴ እንድጠይቅ ነበረ። እስካሁን ስራ አልጨረሰችም እና ከፈለግ ካውርደኝ በኋላ ላይ ግን ፕሊስ ፕሮሚስ አድርግልኝ እና ገብታ እንድጠይቅክ ኦርቶዶክስ ናትና ወደ ትዳርም መሄድ እንፈልጋለን። ብዙ ነገሮችን እያሰብን ነው እና እንደሁን ላይ አማራጭ ያው አንተ ነብዬ ነው ሜቢ ጥያቄ በኋላ ላይ ገብተን አብረን እንድንጠይቅ ፈልገን ነበረ። ችግር የለውም አስታውሰኝ። እባክሽ ቀጥል። ጥያቄዎችን እንዳልጨረስክም። አዎ እሱ የመጀመሪያው ጥያቄ ግን ምን ብለህ መለስክልኝ? ያስኬዳል። እኔ አሁን እኔ እንትኖች ለሙስሊሞች ሙስሊም ነኝ እያልኳቸው ነበር እና አይ፣ አይደለም ምናም ብሎ ይከራከራሉ እና አንተ ከዛ አንጻር ምንታ ያውል አንተ ካልከው ከተናገርከው ቃል አንጻር ማለት ነው። ሙስሊም ማለት ለአንድ አምላክ የሚገዘ አምላክ በነብያት የደነገርኩት ሃይማኖት እያለ ይነግረናል። አንድ ሰው ሙስሊም ሲሆን ጊዜ አምላክ ግን በነብያት በኩል ሲደነገር ጊዜ በነቢ ያቶች ማመድ የሚባላል አንድ ሰው ሲሆን ጊዜ የሚጠበቅበት በነቢዩ ሰለላሁ አለ ወሰለም ነቢይነት ታምናለህ አታምና? አይ፣ አላምንም። ለምንድን ነው? ለመቶ ያው ከክርስትና አስተምሮ ከመጽሐፍ ቅዱስ ጋር የሚጋጭ አስተምሮ ያው ይቃወማል። ቁርአን የእግዚአብሔር ልጅም አለ አይወልድም፣ አይወለድም ይላል። በእነዚህ በሁለቱ ምክንያት ነው። ሚኪ አቤት እግዚአብሔር ይመስገን ጥያቄ ነበረ ሱራ ቁርአን ነበረ ሱራ ዘጠኝ ሰላሳ ስምንት እና ሰላሳ ዘጠኝ ላይ በሚታየው እና በማይታየው ማልኩ ይላል እና በሚታየው እና በማይታየው ሲባል በሁሉም ፍጥረት ማለት ነው እዚህ አለም ላይ ባሉት ስለ መጽሐፍ ቅዱስ ሳይሆን ይሄንን እንድማልስ ይፈልግ መለስ ነኛ። እግዚአብሔር ደግሞ በፍጡር ይምላል። ምን ትላለህ? በያዕቆብ ሲምል ጊዜ በያዕቆብ ሲም ምሏል ሲባል ምን ማለት ነው? እስኪያብራራ በያዕቆብ በሽንቱ በካካው በሁሉ ምሏል ማለት ነው። መልስ። አሁን ወደ ለምን ትሄዳለህ? እኔ ጥያቄን ለምናመልስሄዳንዝትር ቦታ ነው። ይሄ ቦታ ላይ አንድ ሰው መጥቶ ሲጠይቅ ጊዜ እያነሳተረን እንመልስለታል። በያዕቆብ ሲብል ጊዜ በያዕቆብ በሽንቱ በካካው ምሏል አለ ማለት ነው። መልስ። እግዚአብሔር በስሙ ነው የሚምለው። አሁን እኔ ጥያቄ ማለት የአላህን ነው መሀላ ነው። ስለዚህ በያዕቆብ በሽንት ብሏል ልማለ በያዕቆብ ብቻ በሚለው እንደያዘው እንደሱ ከሆነ እዛ ውስጥ ላይ የማይታይ ሲባል ሰይጣን ስላለ ብዬ ነው የማይታይ። አሁን ሰይጣን አለ እኮ እሱን እንድታስረዳኝ ነው እንጂ ያንን አይደለም፣ እኔ በዛ ለመሄድ ሳይሆን፣ ሰይጣን ጅኒዎች አይታዩም። በአላ በሚታይ በማይታይ ብሎ ተናገረ። ማብራሪያ እንደዚህ ዝርዝር ከመጣን እኔም ልመጣ ነው እያልኩም ነው። እግዚአብሔር በያዕቆብ ሽንት ምሏል አልማል፣ እንደዚህ አይነት ነገር አይባልም ሲጀምር፣ እንደዚህ አይነት ነገር አይባልም። አሁንም እዚያ ላይ ስትመጣ ጊዜ አይደለም።

እሺ፣ አሁን በአንተ ምሏል ማለት ነው። በሚታይ ሲባል በሰው በእኔ በአንተ ምሏል ማለት ነው። ስለዚህ በያዕቆብ ሽንት ምሏል ማለት ነው ወይ? የለም እንደዛ ሲጀመር እግዚአብሔር በስሙ ነው የሚምለው፣ አይደለም በያዕቆብ ማስረጃ

እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል። ስራቸውን ለዘላለም ምንም ማረሳ ያው እሺ፣ ምን እስኪ ድጋው እግዚአብሔር በያዕቆብ ክብር ለፍጡር ይላል እግዚአብሔር እንዴት በፍጡር ይምላል እንዴት የምትናገርካቸው ቃላቶች እዚህ ውስጥ አሉ ክሱን ነው አሁንም እዚያ ቦታ ላይ ልጅ የጠየቀው ምንድን ነው በሚታይና በማይታይ ብሎ ማለ ነ አንድ ያዳምጡ ወይ በተራ በተራ ሮኔ ሰብር አዳምጡ ቅድም ያልካቸው ቃላቶች አሉ የሉም ገብቶ ያደርላል እኔም ስጠቀ ቁርአኑ ላይ በሚታይና በማይታይ ብሎ ብሎአው ብለ አላልኩ ከዚያ ወደ ውስጥ ሲገባ ጊዜ ያልተጠቀሰ ነገር ሲጠራ እኔም እዚህ ገባኝና ያልተጠቀሰ ነገር ጠረፍለት እራሱ በመጣበት አካሄድ ማለት ነው አላህ በቁርአኑ ላይ በሚታዩ በማይታዩ አለ። አሁን እንደዚያ ብለን እንይዛለን። ከዛ ውስጥ ገብቼ ጠይቀሃለሁ ካልከኝ እኔም እዚህ ጋር ስለ ያዕቆብ ውስጥ ላይ ገብቼ በደንብ ጠይቀለሁ ይ አለ ይሄ ነው። በአዕቆብ እኮ አደለም እዚህ ጋር የማሎሰ በክብሩና በክብሩ እኮ ነው የሚለው። አሁን ሲጀመር ከዛ ጋ ምንም አያገናኘው በደንብ ያገናኘው እግዚአብሔር በፍጡር ይምናለ በፍጡር መሽ በሰውየው መሽ ማለት በክብሩ እኮ ነው የሚለው ነው። ክብር ፈጣሪ ነው። በሱ ደራሱ ክብሩ ምንድን ነው? ሲጀመር ከዛ ጋ ምንም አይገናኝ። በማይታይ አሁን በምንድን ነው? የያቁብ ክብር ፈጣሪ ነው። ፍጡር በፍጡር አልማለም እያለ ነው። ክቡሩ ነው እንጂ የሚለው አሁን አንተ የዘረዘርካቸው ነገሮች ከዚህ ጋር ምንም አያገናኛቸውም እሱ ክብር ጋር ሆነ እንደዚህ አይነት ነገር አለ የያዕቆብ ክብር ፈጣሪ ነው ፍጡር መልስልን ችግር መልስ አሁን አንተን ጥያቄ መልስ አንድ ሺህ ጥያቄ ልጠይቅህ አሁን ይ ኦኬ፣ አሁን በማይታይ ማለት አሁን ምሳሌ ምን ነው የሚጠቀሰው? እሺ መዘርዘር አይቻልም። በሚታይ እና በማይታይ ላይ እንደመጣ እናምናል። ኦኬ፣ ሱራ ዘጠኝ ከቁጥር አምስት ላይ ደግሞ ዋነኛ ወራት ባላና በመልክተኛው የሚያምኑትን ግደሏቸው፣ ሶላትን በግባቡ እንኳን ባይሰግዱ ግን ማላሀዛኝን የሩህሩህ ነው እና ማሯቸው ይላ። ከተገደሉ በኋላ ነው ማረት የሚደረገው ወይስ እንዴት ነው? ስለምንድነ የሚያወራው? ያንቀሱ ስለ ግድያ ውራ ግደሏቸው ይላ። ምን አይነት አካሎችን? ባላሀና በመልክተኛው የማያምኑትን እንደዛ ይላል። አንብ ካላለ የሚናገረው እዚያ ቦታ ላይ ላስረዳሽ አዳም አጥቶ ስለምንድን ነው ከሙስሊም ቁርአን ከፋተና አንብበው አንዴ ሳወራ አዳምጥና ከዚያ በኋላ ታወራለህ እዚያ ቦታ ላይ የሚናገረው ስለማን ነው በቃ ቁርአን ከፍቼ አወራለሁ ችግር የለው ስለማን ነው የሚያወራው ቃል ኪዳን ተገባብቶ ነበር ሙስሊሞችና ከሀዲያኖች ላይዋጉም እንዳይሉ ያንቃላቸውን አፍርሰው ስለሚዋጉ አካሎች የሚያወራ አንቀጽ ገብታች ገብታችኋል አይደለ ይህንን ደግሞ አሳይህ በደንብ እንድትረዳ፣ ከእሱ በፊት ያለፈች የሆነ አንቀጽ ልታያት ይገባል። እሺ ሚኪ ከራሳይ ሱረት ተውባ ምዕራፍ ዘጠኝ ቁጥር አምስት ነው አይደል ያልከው ሚኪ ሚ ተናሳ ሚኪ። አቤት አቤት። ይህ ነው አይደል ያልከው ሱራ ዘጠኝ ቁጥር አምስት ነው አዎ የተከበሩት ሞሮች ባለቁ ጊዜ አጋሪዎችን ባገኛቸውባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም ለእነርሱም መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትን ቢሰጡ መንገዳቸውን ልቀቁላቸው፣ አላህ ማሪ አዘኛውና እያለ ይናገራል። መቼ ነው ይሄ? ንስሐ ቢያደርጉ እንጂ ከሞቱ በኋላ አይደለም ንስሐ ቢያደርጉ እያለ ነው። ቢጸጸቱ ማለት ንስሐ ቢያደርጉ ማለት ነው። አንደኛ ይሄ ነው። መቼ ነው የሚታዘንላቸው? ከተገደሉ በኋላ ነው ወይ እላልከው ያ ንስሀቤ አደርጉ እና ቤተሰቱ ለማለት ነው። ታዲያ ግደሏቸው ያለው እነ ማንን ነው ከተባለ ያው ምን ብያለህ ቅድም ቃል ኪዳን ተገባብተው ቃላቸውን ስላፈረሱ አካሎች እንጂ ቃላቸውን የጠበቁትን እንዳትነኩ ይለናል። እዚ ጋር ከአጋሪዎቹ ይላል አራት ላይ በለስ ብለን ማለት ነው። ከአጋሪዎቹ እነዚያ ቃል ኪዳን የተጋባቸዋቸውና ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያረዱባችሁ ሲቀሩ እነዚህን ምን አድርጓል አላህ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። ጫፋቸው እነዚህ መንካት አይቻልም። ከዚያ በኋላ የሚገደሉት ደግሞ ቃል ኪዳናቸውን ስላፈረሱ አካሎች ደግሞ እዚህ ጋር ይመጣል። ገብቷል አይደል? ያ ነው ምን ይላል አላህ እዚህ ጋር ቀጥሎ። ወረታ ወረድ ብለ ስታየው ደግሞ በቃላቸው ላይ እስከጸኑ ድረስ እናንተም ጸኑላቸው ይላል። ይታያል ይላል። እነዚህ አለ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ እናንተም ከትበሉላቸው አለ። ገብቷል አይደል? በቃል ኪዳን ውስጥ ከጸና ድረስ ፀኖላቸው ምን ቃል ኪዳን ነበር ከተባለ፣ እንዳይገዳደሉ ሰላም ሊሰፍን ቃል ገብተው ነበር። ያን ቃላቸውን አፍርሰው የተዋጉ አካሎችን ተዋጉ እያለ ነው። ገብተል ቃል ኪዳናቸውን እነዚህም በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ቀጥ በሉላቸዋል። ማንን ነው ተጋደሉ ያለው? ስለምንድን ነው ወደሚለው ስንመጣ እዚህ ወረድ ብሎ ደግሞ ያብራራል። ያው ምን ይላል ያው እናዚች ጋር አስራ ሶስት ጋር ስትሄድ ጊዜ መሀላቸውንም ያፈረሱትን አለ ያው ቃላቸውን ያፈረሱ አቃሎችን ነው። መልእክተኛውንም ለማውጣት ያስቡትን አለ ያው ጭራሽ መልእክተኛው ነቢዩ ስ ላ ስለም ላይ ያሴሩ ካህዲያን ናቸው። እርሳቸውን ወደ መዲና ሄደው ተሳደውላቸው ከዚያ ራሱ ሄደው ለማሳደድ ስላሴሩ ከዚያስ ጭራሽ ጦርነቱን የጀመረው ማን ነው? ካህዲያኖቹ ናቸው፣ ሙስሊሞች አይደሉም። ቃላቸውን አፍርሰ የጀመሩት ይህን ቀጥሎ ሲናገር ምን አለ? እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ያው እነዚህን ሶስት ጥፋት በማድረጋቸው ነው። በእነዚህ ላይ አላህ ሱብሃነ ወተዓላ ተጋደሏቸው ያለው። አንደኛ ምን አደረጉ? ቃላቸውን አፈረሱ፣ ያን ቃል ኪዳን። ከዚያ መልእክተኛውን ለመግደል ሰው ሶስተኛ፣ ጦርነትን ራሳቸው ሄደው ጀመሩ። ቃላቸው እዚህ ጊዜ ነው። እነዚህን አላህ ሱብሃነ ወተዓላ ተጋደሏቸው እያለ እየተናገረ ያለ ገብተል የሆነች ቦታ ገደሏቸው። ስለዚህ በዛን ሰዓት አሁን ባለው ቁወራት እስልምና ባይሰግዱ አሁን ምሳሌ ባይሰግዱ ኖሮ ይገደሉ ነበር ማለት ነው። አይገደሉም ቃላቸውን እስከንተን ካሉ ከተወበቱ ከተጸጸቱ እያለ ነው ይታያል አለ እነዚህ ሰዎች ከተጸጸቱ የዛኔ እንትን ይባላሉ ይቅር ይባላሉ። ከዚያ ራሱ በመስጠቋም በቃላቸው ከና ከተመለሱ ይተዋሉ እንደገና በመዋጋ አሁን ይህንን ቃላቸውን ባይጸጸቱ ምሳሌ አሁን ባይጸጸቱ የጊዜ ያለህን ቃል ባይቀበሉ ኖሮ ይገደላሉ ዛኔ እየተጋደሉ ከሆነ እየተጋደሉ ከሆነ እዛኔ ሲጋደሉ እየተጋደሉ አይልማ ዜጋ የሚጋደሏቸውን አታነብም? እንደ ቃላቸውን አፍርሰው ማለት እኮ መሀላቸውን አፍርሰው እያለ እየተናገረ ያለው ሊጋደሉ ስለመጡ አካሎች ነው። እነዚህ ቃል ኪዳን ነበራቸው፣ ሱልሑል ሁደይቢያ ይባላል። ለታላርን በመካ እና በመዲና ላይ መካ ላይ ከሃዲያኖች አሉ፣ መዲና ላይ ደግሞ ሙስሊሞች አሉ። ላይ ዋጉ እርቅ ወረደ፣ ቃል ኪዳን ፈጸሙ ይላል ቃል ኪዳኑ ስለ አለመገዳደር ነው። ገብተዋል በመካከላቸው አላቱ ኳቲሉን አትጋደሉም። ምን ይላል ማንን ቀውመነከቱ አይማነው፣ እነዚያን ቃላቸውን ያፈረሱ አካሎች፣ ቃል ኪዳን ነበር በመካከላቸው፣ እርቅ ሊወርድ ማለት ነው። ያን ቃል ኪዳን አፍርሰዋል። ስለዚህ ያለ እየተናገረ ያለው ሌላ ያን የመጨረሻ አልጠይቅና